በጣም አምሮ ብሻል ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን ዘንድሮ። ስሙኝማ ማለት ነው፣ አሁን ፍትህ የምንጠይቀው ለፊንገር በረሮች ነው። ለፊንገር አራላ ላይ የወትኝም ነፍጠኛ ጎንበስ ብዬ ነበረ። ለፊንገር በረሮች ነው ፍትሕ የምንጠይቀው። እኔ ምለው ግን ማለት ነው እኔ ምለው መጀመሪያ ይሄንን ነገር ስናገር ስናገር ጠቅላላ አድርጌ እዚህ ውስጥ ያላችሁ ሰዎች በረሮኮ የኢትዮጵያ አንደኛ ቅርሳችን ነው የሚባለውን ነገር ከአይምሯችሁ ታወጣላችሁ። በረሮኮ ማንኛውም ቤት አለ የሚለውን ከአይምሯችሁ ታወጣላችሁ። ይሄ ወሬ ውስጥ የምታዳምጡ ሰዎች በረሮኮ እንኳን ኢትዮጵያ ውስጥ አሜሪካንም አለ። ይሄንን አስተሳሰባችሁን ታወጣላችሁ። ወደ በረሮ ከመግባቴ በፊት ለምን ብላችሁ ስጠይቁ እኛ ሁሌም ስናወራ ሲፈነግሩ በመዶሻ እኮ ይፈነግራል፣ በመጥረቢያ እኮ ይገባበታል እንድትሉ አይደለም የምንፈልገው። እግዚአብሔር እንደዛ አይደለም የምንፈልገው። እነዛ ሰዎች ከሚያወሩትና ከሁኔታቸው አንፃር ለምን ሄደው አሁን ገባችሁ አይደል? ፊንገር አሁን እኔ የዛሬ ሶስት ቀን ቪዲዮ ላኩልኝ። ማንጋ ነበረ ሼር ያደረጋችሁልኝ። የዛሬ ሶስት ቀን እኔ ቤት ታዩን፣ እኔ ቤት ታዩን። ምን አለች? ቤታችሁ እኮ መገቡት አለች ለኛ ለአይናችን ብላችሁ መሬት ላይ ምንድነው የምትቀመጡበትን ብቻ ጸዳ ጸዳ አድርጋችሁ ነው የምትገቡትኝ፣ የምትቀመጠባትን ብቻ ቤት ጸዳ ጸዳ እንደዚህ እንደዚህ አድርጋችሁ ነው የምትገቡትኝ እንጂ ቤታችሁ ቢታይ ቆሻሻ ነው አለች። እኔን ነው የሰደበኝ። እግዚአብሔር ያሳያችሁም፣ እንዲው ፈጣሪ ያሳያችሁ። ይሄ አምላክ መቼ ስንቱን ሰምቷል፣ ስንቱን እንዳው ችሏል። ይሄንን ያመጣውላችሁ ንቀሽ ትያጣ። የሚናቅ ነገር የለም፣ የሚናቅ ነገር የለም፣ የሚናቅ ነገር የለም። እንዳለ አንድ በአንድ እንሄዳለን። ያ ሁሉ ስድብ ካውን ካውን ዩቲዩብ ልገባ ነው፣ ካውን ካውን ዩቲዩብ ልገባ ነው፣ ወሬ ላስቀምጠው፣ ወሬ ላስቀምጠው። ሺ ኢዝ ራይት ለዛ ነው በረሮ ቤት ያየ ነው በረሮ ቤት ያየ። አንድ ቀን እኔ ቤት ቡታን ታይታክ ቆሻሻ አይታታክ፣ ሸረሪ ሲሄድ አይታታክ፣ በረሮ ሲከማችበት አይታታክ። አሁን አንተ ደንቆ በበረሮ ቤት የሞላ ሰው። አሁን ስለ በረሮ ሳወራ የምትንጫጩ ኮርኒሳችሁ ውስጥ በረሮ አለ። እናቶቻችሁ ያኔ በ1915 ዓመተ ምሕረት ቅርስ ነው ልጄ፣ ለታናሽ ልጅሽ እያላችሁ እየተዋዋሳችሁ ያለው ኮመዲኖ አለ፣ የድሮ ኮመዲኖ፣ ኢትዮጵያ ውስጥ ያለ የድሮ እሱ ውስጥ በረሮ አይጠፋም። የበረሮ ዘመድ ያላችሁ ሰዎች ናቸው። አሁን የሚከፋችሁ ሆድ ይብሳችኋል። ልክ ስቅስቅ ቤታችሁ ነው የምገባው ሰርስሬ እንዴ እኛም ቤት እኮ አለ በረሮ። ምን አባቷ ትላላችሁ? ከጽዳት የመጣ ነው በረሮ፣ ከጽዳት የመጣ ነው። ማርያም፣ በረሮ የሚመጣው ከጽዳት ነው። አሁን ለምሳሌ ሸረሪት ምናምን እንደዚህ ያለበት አካባቢ ከአካባቢው፣ ለምሳሌ ወደ አውስትራሊያ ብትሄዱ፣ አውስትራሊያ የታወቀ የታወቀ እንስሳ አላቸው ከአካባቢው የመጣ ምናምን፣ ሞቃታማ ቦታ ምናምን ይባላል። በረሮ ግን ከጽዳት ነው የሚመጣው፣ ከጽዳት ጽዳት፣ ካለማጽዳት ነው። የፊንገር ቤት ያሉ በረሮች ግን ቤተሰብ ናቸው አማርኛ ይሰማሉ። አይገድ ምግብ ሲበላ እየሸተታቸው ይወጣሉ። የእናንተ ቤት ያለው በረሮ ከጎረቤት ለጎረቤት ተንሸራሽሮ የሚገባ ነው። እናንተ ቤት ያለው በረሮ አያቶቻችሁ ውርስ ያወረሳችሁ ቁም ሳጥን ውስጥ ነው። የሷ በረሮ ግን ይለያል። የፊንገር በረሮ ይለያል። ሰላም ይሏችኋል። ዩቲዩብ ላይ ወጥተው እስከዛሬ አላስተዋወቀችንም ትቱ ብትቱ ብቻ ናት እየመጣች የምትተዋወቀው። እና ቡርቴ እኛ የት ሄደን ብለው ብቅ ብለው ምሳ ሰዓት ላይ ይቀርባሉ። ሰሀት ላይ አማርኛ ይሰማሉ። አፈር ብሉ ሲባሉ ይሰማሉ። አማርኛ እኔ እኔ አላውቅም። ኢትዮጵያ ውስጥ በረሮ አይቻለሁ አይቻለሁ። አሜሪካን ሮች ሞልቷል አይተናል። ግን አይሰሙ አይሰሙም የፊንገር ቤት ያሉ ብቻ በረሮች ናቸው ቋንቋ የሚሰሙት። ለምን? ከመላመድ የመጣ ነው ከመላ አፈር ብሎ ለምን ደውታል ከመላመድ የተነሳ መጀመሪያ ቤትሽን አጽጂ። ሰውን ከመሳደብ እዚች ጋር እዚች ጋር ነው የምትጠርቡት ከማለት ቤትሽን አጽጂ። ውሻዬ በገንዘብ ውሻዬ ላይ ደግሞ የምጣች ገንዘብ በዳላር ነው የገዛሁት። ይለያል፣ የአሜሪካ ውሻ ማለት አስባችሁታል። ከሴት ከህጻናት ሴት እንስሳ ውሻ አሚን ሰው ወንድ ልጅ ሶስተኛ ላይ ነው አሜሪካን ሀገር ውስጥ ውሻ ስለ ውሻዬ በኋላ እንቀጥላለሁ። ውሻ ስላልከው ውሻዬ ከአሜሪካን ሀገር ውስጥ ሶስተኛ ደረጃ ላይ ይገኛል። እንስሳ ውሾች አንድ ውሻ ብትመጣ አስር ዓመት ነው እዚህ ሀገር ሕክምና ፓስፖርት፣ ምግባቸው የተለያየ ነው ኢንሹራንስ፣ ምን ያሌላቸዋል፣ ሰው ነው ሰው ሰው መሆን ነው የቀራቸው። የኔ ውሻውን ሰው ነው ለሕክምና ለአንድ መድኃኒት አራት መቶ ዶላር ነው ማወጣው ገላቸውን ሴት ለሻምፖና ለኮንዲሽነር ሻምፖና ኮንዲሽነር ቤተሰብ ስንት ነው? ንገሩኝ፣ እዚህ ጻፉልኝ። ለአንድ ውሻ ከ20 ዶላር ላይ ከ20 ዶላር በላይ ነው እኮ ሻምፖ ኮንዲሽነሩ፣ እንደዛ እኔ ጉራ አይደለም፣ እውነትህን ነው የምነግርህ፣ ውሻ ስላልከኝ ይኸው። አሜሪካን ሀገር ውሻ ያላቸው ሰዎች አሉ። የራሱ አንድ ሩም ውስጥ ነው የሚኖረው፣ የሚበላው የተመጣጠነ ነው። ውሻው፣ ሲገዛ በመቶ በምናምን አይደለም ከሶስት ሺህ ዶላር በላይ ነው ውሻ የገዛሁት እና ስለ ውሻ የካል ይሄንን ማብራሪያ ከጠየቅ ማብራሪያ ይሰጣል። ጫማ አለው፣ የራሱ ልብስ አለው፣ ማበጠሪያ አለው፣ መከርከሚያ አለው፣ ጥርስ ብሩሽ አለው። አንተ ጥርስን በአገር ቤት እንደድ ይምዶ እንደወድ ነው እንደወድ እየፋክ ውሻው መፋቂያ በደንብ አለው፣ ምላስ ማጽጃ አለው። ታዲያ ይሄ ሰው ይሄ ሰው አይደለም እንዴ ውሻ አይደለም አሜሪካን ሀገር ውስጥ ያለው ሰው ማለት ይቻላል እና ወደ በረሮ ስንመለስ ውሻ ስላለኝ ነው ጋይስ አሁን ስለ እሷ በረሮ ሳወራ ስለ ውሻዬ ካለኝ በደንብ ዘረዝራ አላለቀም ውሻ እራሱ አላለቀም መጫወቻ ቦታ አላቸው ሌላ ሀገር ስትሄዱ እንደ ኢትዮጵያ ሀገር ሜዳ ላይ ጠላቸው አትሄዱም። ዴኬር ታስገባለህ፣ የውሻ ዴኬር። እሱንም ከፍለ ነው የኔ ጌታ፣ በነፃ የለም። ከሀገር ሀገር እንቀሳቀሳ ዘይ ረዛ ጣጁቱ ቤት ቁጭ ብለው የተራረፈ እየበላ ደርብ ለቂጡን ዘብጠው፣ እንደ ኢትዮጵያ ውሻ አይደለም። ትተህ ቤት ውስጥ ሜዳ አትችልም። ገብተህ ከ500 ዶላር ለሳምንት ዴኬር አስቀምጠህ ትሄዳለህ። እንደዛ የአሜሪካ ውሻ የኔ ጌታ። እና ከፊንገር በረሮ ጋር እንዳታመሳሰለው ብዬ ነው። የፊንገር በረሮ ምግብ ይከለከላሉ። ምግብ ስለራበው ነው የፊንገር በረሮ ላጥ ብሎ ከጠረጴዛው ስር የወጣው። መሮት መሮት መሮታል። ወያ ጉርሺ ወይ ለህዝብ አስተዋውቂ ብሎ ነው ቂብ ብሎ የወጣው። በረሮ ፍትህ ፍትህ ፍትህ! ለሊያ በረሮ ፍትህ! ለሊያ በረሮ ፍትህ! ለፊንገር በረሮ ፍትህ! ለፊንገር በረሮ ፍትህ እንጠይቃለን። ጭራሽ አልገደለችው አልገደለችው። ቤተሰብ ነው ቤተሰብ ነው፣ የለመደ ነው። እንዴት ይሞታል? እኔ አሁን በረሮ ባይ እግዚኦ መሐረነ ክርስቶስን ትላላችሁ። መጀመሪያ በሃይማኖታችሁ፣ አውዝ ቢላሂ ምን ሸይጣን ረጂም ትሉና ትባርካላችሁ ከዛ በላ አጸዳላችሁ በስፕሬ እኔ አሁን እዚህ በፊት እንትን ያልኩ በቦታ ሳር በጣም ስለሚበዛው የሸረሪት ሸረሪት ምናምን ወዲያው ወዲያው ነው መጥራት ያለባችሁ። በአንዱ እዚህ አሜሪካን ሀገር በእኛ ሀገር ደ እዚህ አሜሪካን ሀገር በየሳምንቱ በየምኑ ነው የሚረጩላችሁ። ሆዲሽን ተተሽ ምናል ለነገሩ በረሮችና ግያቸው ሂዶ ለዛ አፈር ተደረገ። አንድ በረሮ አንድ በረሮ አስራ ምናምን ልጅ ተወልዳለች አንድ በረሮ አስራ ምናምን ልጅ ትወልዳለች። ቤተሰብ አስራ ምናምን ልጅ ነው የምትወልደው። አንድ በረሮ ወርውራ ወገባ ገደዋን ነው የጣለቻት ወይ አልተገደለም የሚመጣው። ስለኔ ቤት ከማውራት በፊት እዛ ጋር ያሉትን ጽድት ጽድት እንደዚህ አድርገው ነው የሚገቡት ቤታቸው ግን ቤትሽ ናስ። እኔ ይሄን ማህበረሰብ በረሮ አላቀረብኩለትም እስከ ዛሬ ለዚህ ማህበረሰብ። ጭራሽ ብሎ ብሎ ደግሞ ከኪችን አልፎ በረሮ መኝታ ምረው ሊቪንግ ሩም ውስጥ ጠረጴዛ ላይ ይንሸራሸራል። መድኃኒዓለም ያሳያችሁ። ጠረጴዛ ላይ ይንሸራሸራል በረሮ የት ምሳ። አንደኛ በረሮ የሚመጣው ጽዳት ካለማጽዳት፣ ሁለተኛ ምግብ ቦታ በልታችሁ ጠራርጋችሁ። እኔ አልኩትኝ የለመዱ ሰዎች ናችሁ። አሁን እናንተ ደህና ቤቱ ስላት ትችላላችሁ። አምስት ለአስራ አንድ ልትኖሩ ትችላላችሁ። ተደራራቢ አልጋ ላይ የምትተኙ ይሆናል። እናንተን እኔ አልጠራውም። ተደራራቢ አልጋ ላይ የምትተኙ ከጎረቤት ክፉ ጎረቤት ያላችሁ ውርስ ይወረሳችሁ። የእናትና የአባቶቻችሁን የድሮ ዕቃ ውርስ ይወረሳችሁ። ቤት በትክክል ቤት የሌላችሁ እናንተን አይወክልም። በረሮ ሊኖራችሁ ይችላል፣ ግዴታ ነው፣ ግዴታ ነው። በረሮ ሊኖራችሁ ይችላል። ክፉ ጎረቤት ካለ ታስጠነቁላለች። ድስት ውስጥ ስትከፍተው በረሮ ሽበት ያለው በረሮ ታገኛለህ። ክፉ ጎረቤት ካለ በእናንተ አልፈርድም። እኔ እናቶቻችሁ አባቶቻችሁ ከመሞታቸው በፊት አያቶቻችሁ ያወረሷችሁ ዕቃ ይኖራል። ቤተሰቦቻችሁን ተወዷችኋላችሁ። በ15 16 በደርግ አቆጣጠር ዕቃ አስረክበው ከእንዴት በረሮ አይደለም በረሮ ራሱ ደረት አውጥቶ አለመምጣቱ እናንተን አልተናገርኩም። እኔ የምናገረው ቤታችን ንጹህ ነው ሀብታም ነን ቤት መኪና አለን ንጹህ ነን ለሚሉ ሰዎች ነው ይሄ መልእክት። በረሮ መድሀኒያ ለምን ቆሻሻ አይቶ ነው የሚመጣው? እኔ በረሮ ቤት ውስጤ ሲንሸራሸር ካለው በቃ በደን ያበቃል። እዛ ጋር አንድ ቀን በረሮ ታያላችሁ፣ ምንም ማለት አይደለም፣ ታጻዱታላችሁ። አያችሁ አፈር ብሬ በረሮ ብላ ነው ከታለችው አማሯታል ቤቷ ውስጥ ከመብዛቱ የተነሳ? መጀመሪያ ቤት ሽናስ አሉ ባልታመተሽ አርቲስቶች እንዲሆኑ እንትናን አግብተው ሀብታም ተሰቀለው እንትና እንትናን ተሰርታ እንዲሆና እያልሽ ከማማት ቤትሽ ወሬው ይደርሳል። ወሬ ይደርሳል። ደግሞ እዛ እየበላሽ ነው በረሮዋን በዚች ደግሞ አድርገሽ በዚህ ትጎርሻለሽ። እግዚኦ ማርን። እንደው ምን ይሻል እኔ ስንት ነገር ሰድበ አለፌሻለሁ። እኔ በቲክቶክ ልሳ እዘገዋለሁ። ካስፈለገኝ ዩቲዩብ አንዘጋው፣ ለመዝጋት ሳይሆን ቱቱ ቡቱቱ ለማፈመስ ነው። አራት ነጥብ አበደን። ማን ነባሽ ነሽ አንቺ? እኔ ከኋላሽ መጥቼ ለቲክቶክ ብቃት እንዳለኝ አሳይቼሻለሁ። ከኋላሽ መጥቼ እንዴት አድርጌ መብለጥ እንደምችል አሳይቼሻለሁ። እዴ እስኪ አዘግዩ። ይሄ ማህበረሰብ እኮ ቁዝር አደረግሽኮ። ማህበረሰቡ እንዳለ በአንቺ ውሸት ሆዱ ቦርጫም ቦርጫም ነው እንዳለ እኔ የማውቃቸው ሸንቃጣ የነበሩ አንቺን አንቺን መከታተል ከጀመሩ ጀምሮ ቦርጫም ቦርጫም ቦርጫቾቹ እያቸውን ሁሉ መደበቅ ጀምሯል። ምን ምን የሚያረጋጋ ነገር የለም የተረጋጉት ከሄደ አዳምጥ፣ ቦርጫቸው እንደዚህ ተቆዝሯል። በአንቺ ሳክስ የተነሳ ከውሻ ጋር ከንፈሬ ጭር ሲል አልወድም። ትንሽ እኔ ራስ ወሬ ከማውራት በፊት ቆሚ የሚፖስቱት ቆንጆ እንኳን ፍልተር አድርጎ አይፖስቱልን። እኛ ራሳችንን እናስተካክል። እንጂ ስላየሁሽ ማርያምን በጣም ነው ደስ ያለኝ። ወይናውም ይቻራ ጋር ሊጠብቀን ሱ ሳጠብቀን አንዴ በጣም አእምሮብሻል ብሻል ቆንጅዬ ሆነሻል። ማርያምን ከበፊቱ በደንብ ደግሞ ቆንጆ ሆነሻል። ምናምን ብቻ አሪፍ ላይ ነሻል። ማንንም ያስገባው ነው